ሰላም ጤና ይስጥልን። ወደ ካፒታል ዩቱብ ቻናል ቤተሰቦቻችን፣ የኢትዮጵያ የ1 ቢሊዮን ዶላር ዕዳ ሽግሽግ ያለ ስምምነት ተቋረጠ። የኢትዮጵያ ባንኮች በአፍሪካ በቀዳሚነት ደረጃ ላይ መቀመጣቸውም ሰምቷል። በሌላ በኩል የ1 ዶላር ዋጋ ወደ 148 ብር ገደማ ከፍ ብሏል። ይህንንና ሌሎች ሰሞነኛ መረጃዎችን አካተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይወዳጁን እያለን ወደ ቀዳሚው ዝርዝር ዘገባችን አቀናን። የኢትዮጵያ ባንኮች በ2025 የአፍሪካ ከፍተኛ አስር ከፍ ካሉ ባንኮች መካከል ቀዳሚ ውክልና ማግኘታቸው ተሰምቷል። የኢትዮጵያ ባንኮች የባንክ ዘርፉ የተለቀቀ ከመምጣቱና ውድድሩ ከመጨመሩ ጋር ተያይዞ በ2025 የአፍሪካ ከፍተኛ መቶ ባንኮች ዝርዝር ላይ ከፍተኛ መሻሻል በማሳየት በአፍሪካን ቢዝነስ መጽሔት የአፍሪካም አስር ከፍተኛ ባንኮች መካከል መቀመጥ ችለዋል። ይህ ግኝት የተረጋገጠው በፋይናንስ ኢን አፍሪካ ባደረገው ቀጠና ሲሆን ባንኮች በካፒታል ጥንካሪያቸው መሰረት ይገመገማሉ። ከነዚህም መካከል አዋሽ ባንክ፣ አቢሲኒያ እንዲሁም ዳሽን ባንክ ከፍተኛውን መሻሻል ማስመዝገባቸው ነው እየተመላከተው። ኢትዮጵያ በዝርዝሩ ውስጥ ያካተታቸው ባንኮች ቁጥር ከአምስት ወደ ስድስትም ከፍ ብሏል። ይህ በእንዲህ እንዳለ በምስራቅ አፍሪካ አሁን በ21 ባንኮች ውክልና ሁለተኛው ትልቁ ቀጠና ሲሆን ይህም በ22ቱ 13 ባንኮች ከነበረው ሁኔታ ትልቅ መሻሻል ሲሆን ቀጠና በባንክ ጥንካሬ በጣም ፈጣን እድገት እያሳያለ መሆኑን ነው እየተመላከተው። በቅርቡ የባንክ ዘርፉ ለመጀመሪያ ጊዜ ለውጭ ባለ ሀብቶች መከፈቱም የኬንያ ባንኮችን ጨምሮ የውጭ ባንኮች ከፍተኛ ፍላጎት ስቧል። እንዲሁም የአቢሲኒያ ባንክና አዋሽ ባንክ በኢንቨስትመንት ባንክ ዘርፍ ለመሳተፍ ዝግጅት ላይ መሆናቸው ነው እየተመላከተው። በንጽጽር ናይጄሪያ የመጡ አንዳንድ ባንኮች በይዘ ትምህርት መቀነስና የገንዘብ መዋዠቅ ምክንያት በደረጃቸው ከፍተኛውን ውቀት አስመዝግቧል ነው እየተባለም። ሆኖም ደቡብ አፍሪካና ሰሜን ሳሜን አፍሪካ በአጠቃላይ የአፍሪካን ባንክ ገጽታ መቆጣጠራቸውን መቀጠላቸው ነው እየተገለጸው።

በተከታታይ ዘገባችን አቀናን። ኢትዮጵያ የ1 ቢሊዮን ዶላር የቦንድ ዕዳዋን ለማሸጋሸግ ስታደርግ የነበረው ድርድር ያለ ስምምነት ተቋረጠም። የኢትዮጵያ መንግስት በ2024 ዓመተ ምህረት ዋና ዕዳ የሚከፈልበትን የ1 ቢሊዮን የአሜሪካን ዶላር ቦንድ ዕዳዋን ለማዋቀር ያደረገችው ወሳኝ ጥረት ከቁልፍ የቦንድ ባለቤቶች ቡድን ጋር የተደረገው ድርድር ያለ ስምምነት መጠናቀቁ ተሰምቷል። ኢትዮጵያ ለዚህ ብድር በየአመቱ 6.625 በመቶ ወለድ ለመክፈል ተስማምታ እንደነበር ይታወቃል። ሚኒስቴር እንዳስታወቀው በመስከረም 15 እና ጥቅምት 3 ቀን 2018 ዓ.ም መካከል የተካሄደ ውይይት በሁለቱ ወገኖች የቀረቡትን የመጨረሻ የዕዳ መዋቅር ሀሳቦች መካከል ያለውን ልዩነት ግን ማጥበብ አልተቻለም። ሚኒስትሩ ድርድሩ በዚህ ጊዜ ሳይሳካ ቢቀርም ሰፊ መሻሻል መመዝገቡን ገልጾ ውይይቱ ወደፊት እንደሚቀጥልም ተስፋውን አጠናክሯል። ሁለቱ ወገኖች ለአዲሱ ቦንድ ዋናውን እዳ በ15 በመቶ ቅናሽ በማድረግ 850 ሚሊዮን ዶላር እንዲሆን የክፍያ የመጨረሻ ቀኑ እንዲሮፒያና ቁጣጣራ አምሌ 15 ቀን 2029 እንዲሆንና ያለፉ ሶስት የወለድ ክፍያዎች በሙሉ 99.3 ሚሊዮን ዶላር እንዲከፍሉ በሚለው ላይ ተቀራረበም ነበር። ሆኖም ግን ቁልፍ ልዩነቶች በተለይም በቀረበው የስቴት መልሶ ማግኛ መሳሪያና የኪሳራ ቀነሳ ውሎች ዙሪያም ቀርቷል። ሁለቱም በኢትዮጵያ ውጭ ንግድ ላይ ተመሰረተ የስቴት መልሶ ማግኛ መሳሪያ ቢጠቀሙ ፓለቤቶቹ ከተጨማሪ የውጭ ንግድ በአራት ዓመታት ውስጥ 4ራ75 በመቶም ከፍተኛ ክፍያ ሲፈልጉ የኢትዮጵያ መንግስት ደግሞ ለረጅም ጊዜ የሚቆይና በ1.5 በመቶ የተገደበ ዝቅተኛ ክፍያ ማቅረቡ ነው እየተመላከተው የዶላር አማካይ ዋጋ በ7.16 በመቶ ጨምሮ 148 ብር መድረሱ ተሰምቷል። የኢትዮጵያ ብሔራዊ ባንክ ባካሄደው አስረኛ ዙር የውጭ ምንዛሪ ጨረታም የአንድ አሜሪካን ዶላር አማካይ የምንዛሪ ተመን 148 ነጥብ 10 ብር ሆኖ መመዝገቡን ካፒታል ከባንኩ ያገኘው መረጃ ያመለክታል። ይህ አዲስ አማካይ ዋጋ ከሁለት ወራት በፊት በዘጠነኛው ዙር ጨረታ ከተመዘገበውም 138 ነጥብ 2 ብር አማካይ ዋጋ ጋር ሲነጻጽር የ9 ብር ከ9 ሳንቲም ወይም ሰባት ነጥብ 16 በመቶ ጭማሪ አሳይቷል። ማክሰኞ ጥቅምት 4 ቀን 2018 ዓ ም በተካሄደው የውጭ ምንዛሬ ድልድል 31 ባንኮች የውጭ ምንዛሬ በማግኘት ሳግቶላቸዋል። የውጭ ምንዛሬው በጨረታ መቅረቡ የገበያው መረጋጋት ለመደገፍ ያለ መሆኑንም ብሔራዊ ባንክ ገልጿል። ባንኩ የውጭ ምንዛሬ ገበያውን ለማረጋጋት በሚካሄደው ተከታታይ ሂደት ለአስረኛው ዙር የውጭ ምንዛሬ ሽያጭ የጨረታ 150 ሚሊዮን ዶላር እንደሚያቀርብ ማሳወቁ ይታወቃል። በመጨረሻው መረጃችን አብዱልበር ሸምሱ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ሆነው መሾማቸው ተሰምቷል። የኢትዮጵያ ማሪታይም ባለስልጣን ዋና ዳይሬክተር የነበሩት አብዱልበር ሸምሱ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ወይም ኢባቶሎ ዋና ስራ አስፈጻሚ ሆነው መሾማቸውን ካፒታል ያገኘው መረጃ አመልክቷል። አብዱልበር ሸምሱ ከመጋቢት 2015 ዓ ም ጀምሮ እስከ ጥቅም 3 ቀን 2018 ዓ ም ድረስ የኢትዮጵያ ማሪታይም ባለስልጣንን በዋና ዳይሬክተርነት ሲመሩ መቆየታቸው ተመላክቷል። የኢትዮጵያ ማሪታይም ባለስልጣን በቆዩበት ጊዜ ውስጥ የኢትዮጵያን ሎጂስቲክስ ትራንስፎርም የማድረግ ሂደት እንዲፋጠን እና የሞጆ ደረቅ ወደብ የአረንጓዴ ሎጂስቲክስ ማዕከል መሰረተ ልማት ከነበረበት ችግር ተላቆ የመጨረሻ ምዕራፍ እንዲደርስም አስተዋጽኦ ማድረጋቸውም ይነገራል። የተከበራችሁ የካፒታል የዩቱብ ቻናል ተከታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁትን ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን እያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደና ቆዩ።